ጠበሉ አሁንም ይወጣል ይፈሳል አገልግሎቱ ነው የተዘጋው በጣም የሰው ቁጥሩ ከፍተኛ ስለነበረ ከዚህ በፊት የነበረው በሽታ የመንቀሳቀስና እንደገና የመታየት ምልክቶች ስለነበሩ በተስፋ እንድትጠብቁን ማሳሰብ እና ማስገንዘብ እወዳለሁ ከመጋቢት 30 2017 ዓ.ም ጀምሮ ላልተወሰነ ጊዜ ጠበሉ በጊዜያዊነት አገልግሎት የማይሰጥ መሆኑን እየገለጽ የሚል ቅዱስ ጊዮርጊስ ቦታውን ለመርገጥ ያሰባችሁና የጓጓችሁ ሁሉ ጸሎት አድርጉ። አካሄዳችን እጅግ አስደሳችና አስገራሚ ነበረ። በቦታው ላይ በእኛም በተለያዩ ማህበራቶችም ከ47 በላይ የመኪና ቁጥር ከሶስት ሺህ በላይ ምዕመናን የተገኙበት ፕሮግራም ነበር። በቦታ አራዝመው የቀሩትስ በልዩ ተመላሽስ እዛ ቦታ ረጅም ጊዜ ለመጠመቅ የቀሩትስ እንዴት ነው የሚሆኑት የሚል ጥያቄ ሊኖር ስለሚችል፣ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ወደ እናንተ መጥተናል። ምንድነው ስለ በርሜል ቅዱስ ጊዮርጊስ ምን አዲስ ነገር አለ፣ የጉዞ መረጃዎችንም በተመለከተ ለእናንተ አጠር ያለ መርሃ ግብር ከወንድማችን ካላየ ጋር እንግዲህ ወደ እናንተ ለማቅረብ ስቲዶስ ተገንተናል። እንግዲህ ወንድማችን አላየ የመጋቢት 21 መነሻ መጋቢት ሰላሳ መመለሻ የነበረውን የጉዞ መርሃ ግብራችንን ወደ በርሜል ቅዱስ ጊዮርጊስ ተጉዘን በሰላም አዲስ አበባ ከገባም በኋላ ነው እንግዲህ ይህንን መልእክት መናስተላለፍ ያቀርብላችሁ ስለ በርሜል ቅዱስ ጊዮርጊስ ምን አዲስ ነገር አለ የሚለውን ከወንድማችን ከአላየ ጋር ቆይታ እናደርጋለን። እሱ ያብራራልናል። እስኪ እንግዲህ ወንድማችን አላየ አንዳንድ ነገሮችን አብራራለን የቀጣይ ጉዞዎችን በተመለከተ የበርሜል ቅዱስ ጊዮርጊስ በተመለከተ ጋር ሌላ አገልግሎት ምን ይመስላል? እስኪ መልካም። ሽ በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር እግዚአብሔር ፍጹም ሰላም ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ ረድኤትና በረከቷ የእናትነት ፍቅሯ የሰማዕቱ የቅዱስ ጊዮርጊስ አማላጅነቱ የሁል ጊዜ ረዳትነቱ ከሁላችን ጋር ይሁን። ዛሬ እንግዲህ እኔ ወንድማችሁ አላየ ከወንድማችን ከዘማሪ ዳዊት ጋር በኤልሻዳይ ኦርቶዶክሳዊ ሚዲያ ስቱዲዮ ድረስ መረጃ ልንሰጣችሁ ተገኝተናል። ይዘን የመጣ ነው መረጃ ያው ልብ የሚጠግን አይደለም፣ ተስፋ ሰጭም አይደለም። ክርስቲያን ግን ሁል ጊዜ በተስፋ ስለሆነ የሚኖረው ወደ በርሜል ቅዱስ ጊዮርጊስ ለመሄድ ለመጓዝ ያሰባችሁ እንግዲህ ነገም እንደ እስከ ዛሬው የምትሄዱበት ቀን ስለሚኖር በተስፋ እንድትጠብቁን ማሳሰብ እና ማስገንዘብ እወዳለሁ። ሰው ያለ አይን መኖር ይችላል፣ ያለ እግርም መኖር ይችላል፣ ያለ ጆሮም ያለ እጅም መኖር ይቻላል። ሰው ያለ ተስፋ ግን መኖር አይችልም እና ተስፋ እንዳትቆርጡ ክርስቲያናዊ መልእክት ማስተላለፍ እፈልጋለሁ። በርሜል ቅዱስ ጊዮርጊስ ያው ሁል ጊዜ የተለመደ ነገር ነው። ሁሌም እላችኋለሁ፣ ሁል ጊዜም እንላችኋለን። አንዶር ይከፈታል፣ አንዶር ይዘጋል። እስካሁን ድረስ የተገኘ ዘላቂ መፍትሄ የለም። እንግዲህ መፍትሄው ጸሎት ነው። ሁላችሁም በያላችሁበት በርሜል ቅዱስ ጊዮርጊስ ቦታውን ለመርገጥ ያሰባችሁና የጓጓችሁ ሁሉ ጸሎት አድርጉ። ያለንበት ወቅት ጾም ነው። ሰሞኑን ሰሞነ ሕማማት ይመጣል ወይም ሊገባ ነው። ከውር ጀምሮ እንግዲህ ሰሞነ ሕማማት ነው አብዝተን የምንጸልይበት፣ አብዝተን የምንጾምበት፣ አብዝተን የምንሰግድበት ግብረ ሕማማቱን እየሰማን የክርስቶስን መከራ ስቅለቱን፣ ግርፋቱን፣ መውደቅ መነሳቱን የምናስብበት ጊዜ ነው። አምላካችን እግዚአብሔር ሞትን ድል አድርጎ እንደተነሳ ፈተናዎችን ሁሉ ድል አድርገን በትንሣኤው እንድንነሳ እግዚአብሔር አምላክ ይርዳን። መጋቢት አንድ መነሻ መጋቢት ሰላሳ መመለሻ የነበረን ጉዞ አካሄዳችን እጅግ አስደሳችና አስገራሚ ነበረ። በቦታው ላይ በእኛም በተለያዩ ማህበራቶችም ከአርባ ሰባት በላይ የመኪና ቁጥር ከሦስት ሺህ በላይ ምዕመናን የተገኙበት ፕሮግራም ነበር። በቦታው ላይ እንግዲህ በቦታው ላይ ያው እንደ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወይም ኦርቶዶክሳዊ ሚዲያ ስናስተዋውቅ የነበረው መርሃ ግብራችን ሁሉ ሙሉ በሙሉ ተሳክቷል ብዬ ነው ማምነው። ያ ማለት እንግዲህ የሀገረ ስብከቱን ሊቀ ጳጳስ ብፁ አባታችን አቡነ ሰላማ እንዲሁም ዋና ስራ አስኪያጁ አባታችን ቆሞስ አባ ኃይለ ማርያም ያሳይ ያው በቦታው ላይ አንድ ቀን ተገኝተው እኛ ከመግባታችን በፊት ማለት ነው አስቸኳይ በሆነ ሁኔታ ያው ከዛ የባሰ አገልግሎት ወይም ደግሞ እንደ አጠቃላይ ከዛ የባሰ ጉዳይ ገጥሟቸው ተመልሰዋል። ነገር ግን ሄደዋል፣ ቦታው ላይ ሄደዋል። ይሄዳሉ ስንል የነበረው መንፈሳዊ አገልጋይ ዘማሪያን እና ሰባኪያን ቦታው ላይ ሄደው በሚገባ አገልግለው ተጠምቀው ነው የተመለሱት። ያ በቀጣይ የምንሄድበትና በቀጣይ ይዘን የምንመጣው ፕሮግራም ይሆናል። ለዛሬ ግን ለህዝበ ክርስቲያኑ ማሳወቅ ያለብን ነገር ጉዟችንን ስንመለስ ፈታኝና እጅግ አስቸጋሪ አደጋ በሆነ መንገድ ነው የተመለስነው። ያም ማለት ምን ማለት ነው? ቦታው ላይ በጣም የህዝበ ክርስቲያኑ ቁጥር ሲበዛ በመመገቢያ ቦታም፣ በመጸዳጃ ቦታም፣ በማረፊያ ቦታም፣ በጉባኤ ቦታም፣ በመጠመቂያ ቦታም በጣም የሰው ቁጥሩ ከፍተኛ ስለነበረ ከዚህ በፊት የነበረው በሽታ የመንቀሳቀስና እንደገና የመታየት ምልክቶች ስለነበሩ አስቸኳይና አስቸጋሪ በሆነ ሁኔታ ነው የወጣ ነው። እግዚአብሔር ይመስገን፣ በብዙ ጠውረድ፣ በብዙ ድካም ሁሉም ሰው ያው በሰላም ወደ የቤታቸው ገብተዋል እና የቀጣዩ ጉዞ ወይም ደግሞ ቦታው ላይ ያሉት በ25 ሄደው መጋቢት 25 ሄደው ሚያዝያ 3 የሚመለሱት ተጓዦችስ አራዝመው የቀሩትስ በልዩ ተመላሽስ እዛ ቦታ ረጅም ጊዜ ለመጠመቅ የቀሩትስ እንዴት ነው የሚሆኑት? የሚል ጥያቄ ሊኖር ስለሚችል እንግዲህ ባዶ መኪና ማለትም እዛ ላሉ ሰዎች ከቦታው ላይ መውጣት ስላለባቸው አራት ባዶ መኪናዎችን ልከን እንግዲህ ሮብ ዕለት ወደ ባህር ዳር ገብተዋል። እዚህን ተጓዦች እንግዲህ አጠናቀን ወደየቤታቸው የመሸኘት እና የማስገባት ግዴታ ስላለብን ይህንን በአግባቡ እስካሁን ድረስ ግዴታችንን ለመወጣት ጥረት እያደረግን ነው። ይህም መግለጫ ይዘን ወደ ህዝበ ክርስቲያኑ ስንመጣ ግን አሁንም ደግሞ ከውጭ ሀገር ወደ ኢትዮጵያ ገብተው ወደ በርሜል ቅዱስ ጊዮርጊስ ለመጓዝ ከዚህ በፊት በእኛም በሌላ ማህበርም ፕሮግራም ተደርጎ እስኬጁል ተደርጎ የተሰጣቸው መረጃ ሊኖር ስለሚችል ሁሉም ሰው ሁሉም ሰው ከሀገር ውጭም ያሉ ከሀገር ውስጥም ያሉ ወደ በርሜል ቅዱስ ጊዮርጊስ መጓዝ እና መሄድ አገልግሎት ማግኘት እንደማይቻል ሀገረ ስብከቱ ከሚመለከታቸው አካላት ጋር በመነጋገር እንግዲህ ይሄ እንደ እምነት የምንድንበት ነው። እንደ ሳይንስ ደግሞ ይሄ በሽታ ከተስፋፋና በተለያዩ ቦታዎች ላይ ከተዳረሰ የሚመጣው ህዝበ ክርስቲያን ጸበሉ፣ ኢንተርናሽናል እንደመሆኑና እውቅና እንደማግኘቱ መጠን ሰው ከዓለም አቀፍ ነው የሚመጣው ከአገር እስከ አገር። ስለዚህ አንድም ሰው በእንደዚህ አይነት ኬዝ በእንደዚህ አይነት በሽታ ተጎጂ ከሆነ ተጠቂ ከሆነ ወደየ የሚመጣበት ሀገር በሽታውን ይዞ ይሄዳል ተብሎ ስለሚታሰብ የሽንት ቤት፣ የማረፊያ፣ የመጠለያ፣ የውሃ ሁሉም እነዚህ ዝርዝሮች ተጨማሪ መሰረተ ልማቶች በጅምር ላይ ያሉ፣ ወደፊትም ሊሰሩ የታሰቡ መሰረተ ልማቶች ተሟልተው አገልግሎት መስጠት እስከሚጀምሩ ድረስ ላልተወሰነ ጊዜ። እስከዛሬ እንግዲህ ለተወሰነ ጊዜ ነበር። ለምሳሌ ከየካቲት 13 እስከ መጋቢት 19 ሀገረ ስብከቱ ህዝበ ክርስቲያን በዚህ ቀናቶች መምጣት እንደሌለበት ወደ ቦታው ነበር መግለጫ የሰጠው። አሁን ግን ላልተወሰነ ጊዜ ስለሆነ መቼ ይሁን መቼ ይሁን ስለማይታወቅ እስከሚታወቅ ድረስ አገረ ስብከቱ መምጣት ህዝበ ክርስቲያኑ መምጣት ባለበት ጊዜ ወረዳ ቤተ ክህነቱ፣ ሰበካ ጉባኤው፣ የአካባቢው ማህበረሰብ፣ ካህናቱ፣ ዲያቆናቱ ተነጋግረው ቦታው ላይ ያለው ምቹ የሆነ አገልግሎት መስጫ የተጀመሩ መሰረተ ልማቶች ተጠናቀው ለአገልግሎት ክፍት ሲሆኑ እንደተዘጋ አይቀርም። ጸበሉ አሁንም ይወጣል ይፈሳል። አገልግሎቱ ነው የተዘጋው። አገልግሎቱ ሲባል ደግሞ ቅዳሴው፣ ሰዓታቱ፣ ማህሌቱ፣ ኪዳኑ፣ ዝማሬው አይደለም። ቤተ ክርስቲያኒቷ አልተዘጋችም፣ ወደፊት አትዘጋም። አገልግሎት አለ ግን ከሀገር ውስጥም ይሁን ከሀገር ውጭም ለጸበል ብለው ፕሮግራም አድርገው ወደ ቦታው የሚሄዱ ሰዎች አገልግሎቱን ማግኘት አይችሉም። ጠበል መጠመቅ አይቻልም። በጥቅሉ ጠበል መጠመቅም መጠጣትም መቅዳትም አይቻልም። ሙሉ በሙሉ ተከልክሏል ወይም ደግሞ ተዘግቷል። ሀገረ ስብከቱም የጻፈው ደብዳቤ አለ። በዚህ አጋጣሚ ሀገረ ስብከቱ የጻፈውን ደብዳቤ በግልጽ እናነብላችኋለን። ፕሮግራም አድርጋችሁ በግልም በማህበርም በግሩፕም እንሄዳለን ብላችሁ በዚህ ሰዓት የምንሰጣችሁን መረጃ በመስማት ወደ ቦታው በፍጹም ጉዞ ስለተከለከለ እኛ የሚመለከታቸው አካላቶች አነጋግረውን መስጠት ያለባቸውን መረጃና ማስጠንቀቂያ ለእኛም ሰጥተው ነው። ስለዚህ ማንም ሰው ወደ በርሜል ቅዱስ ጊዮርጊስ ጉዞ ለማድረግ እንደስከዛሬው በግዴለሽነት ቢመጡ ገንዘባቸውን አባክ ነው፣ ጊዜያቸውን አባክ ነው ብዙ ውጭ አውጥተው ነው የሚመለሱት እና ይህንን ደግሞ አገረ ስብከቱ ኃላፊነት እንደማይወስድ በደብዳቤ ኃላፊነቱን ተወጥቷል ማለት ነው። እኛም እንደ ሚዲያ እንደ ጉዞ ማህበርም ከሀገረ ስብከቱ ደብዳቤ እስከሚደርሰን ድረስ እንደዚህ ደብዳቤ ወደ ቦታው የምናዘጋጀውን ጉዞ አቁመናል ማለት ነው። በቃ መረጃ ደውላችሁ የምጠይቁ እህት ወንድሞች፣ እናቶች፣ አባቶች ምዕመናንና ምዕመናት ብዙ ነገር ዋጋ ከፍለው ፈቃድ ወስደው ትኬት ቆርጠው ገንዘብ አውጥተው ለጉዞ ፕሮግራም አድርገው ሊሆን ይችላል። በእኛም በሌሎችም አካላቶች አይቻልም፣ ጉዞ ወደ ቦታው አይቻልም፣ ተቋርጧል። እንግዲህ ባሉበት ቦታ ሆኖ ቅዱስ ጊዮርጊስን ጠርቶ መማፀን መሳል መጸለይ ማልቀስ ይቻላል። ባሉበት ሆኖ እንደሚፈወሱ ደግሞ እምነት አለኝ እኔ። ስለዚህ በዚህ ሁኔታ ስለሆነ አንድ የደብዳቤውን አንብብልኝ። መልካም መዝገብ ቁጥር 94217 ቀን 2972017 ዓ ም ለሚመለከተው ሁሉ ይላል። የጸበል አገልግሎትን ሁኔታን ስለማሳወቅ ይላል። በሀገረ ስብከታችን በቋራ ወረዳ ቤተ ክህነት ስር የሚገኘው የበርሜል አሸዋማዶ ቅዱስ ጊዮርጊስ የጠበል ቦታ ለተጠቃሚዎች ምቹ ጤንነትና ደህንነታቸው በተጠበቀ መልኩ አገልግሎት ሲሰጥ ዘንድ ከሚመለከታቸው አጋር አካላት ጋር በመሆን የመጠለያ የውሃና የመሳሰሉት መሰረተ ልማቶች እስከሚሰሩ ከዚህ በፊት በቁጥር 7102017 በቀን 14 6 2017 ዓመተ ምሕረት በተጻፈ ደብዳቤ ከየካቲት 13 ቀን 2017 እስከ መጋቢት 19 2017 ዓመተ ምሕረት ድረስ ጠበሉ በጊዜያዊነት አገልግሎት እንዳይሰጥ ታግዶ የቆየ ቢሆንም በታቀደው ልክ መሰረተ ልማቶቹ ያልተሰሩ በመሆኑ ተጨማሪ ጊዜ አስፈልጓል። ስለዚህም ማንኛውም ወደ ጠበሉ ቦታ የምትመጡ ምዕመናና ምዕመናት ከሚመለከታቸው አካላት ጋር በመሆን የተጀመሩትን በስራ ላይ ያሉትን የመጠለያ የውሃና የመሳሰሉት መሰረተ ልማቶችን እስከሚሰሩ ማለትም ከመጋቢ 30 ቀን ጀምሮ ከመጋቢ 30 2017 ዓ ም ጀምሮ ላልተወሰነ ጊዜ ጠበሉ በጊዜያዊነት አገልግሎት የማይሰጥ መሆኑን እየገለጽ አገልግሎት የሚጀምርበትን ጊዜ በተመለከተ ሀገረ ስብከቱ በደብዳቤ የሚያሳውቅ ሆኖ የቤተ ክርስቲያኑ ሰበካ ጉባኤ ጽህፈት ቤትም በትዕዛዙ መሰረት እንድታስፈጽሙ በቅጅ የታዘዘ መሆኑን እናሳውቃለን፣ ይላል። እግዚአብሔር ሀገራችንን ይባርክ። ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽህፈት ቤት በርሜል። ለነዚህ ሁሉ ቅጅ በማድረግ እንግዲህ ከሀገረ ስብከት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎንደር ሀገረ ስብከት ጽህፈት ቤት ነው። ይህንን ደብዳቤ እንግዲህ የሰጠው በዚህ መልኩ ነው። ቀኑ አልተወሰነም። አሁንም እንግዲህ ከመጋቢት 30 2017 ዓ.ም ጀምሮ ላልተወሰነ ጊዜ ምንም አይነት አገልግሎት እንደማይሰጥ እንዲሁም ይህን ደግሞ በቦታው ላይ ያሉም የሚመለከታቸው አካላት ይህንን እንዲያስፈጽሙ በተሰጠው ትእዛዝ መሰረት በእኛም በኩል ማለት ነው ምንም አይነት የጉዞ መርሃ ግብር ወደዛ ቦታ የማናደርግ መሆኑን በዚሁ አጋጣሚ መልእክታችን ልናስተላልፍ እንፈልጋለን መቼ እንደሚሆን መቼ እንደሚከፈት ደግሞ ቦታዎቹ ተሰርተው ነገሮች ተስተካክለው መቼ እንደሚጀመር ደግሞ ሀገረ ስብከቱ በደብዳቤ የምናሳውቅ መሆኑን እንገልጻለን በማለት ነው እንትን ያለውና በዚህ መልኩ እንግዲህ ባላችሁበት ሆናችሁ በተስፋ እንድትጠብቁን ነው ማስተላለፍ የምንፈልገው መልካም እሺ እንግዲህ ይህንን ደብዳቤ ጽፈው ያደረሱን ያው የሀገረ ስብከቱ ዋና ጸሐፊ መጋቢ ምስጢር ኤፍሬም ማስረሻ ይባላሉ። አስተዳደር ጉባኤው ተነጋግሮ የወሰነበትን ጽፈው ያው አጽድቀው ለሚመለከተው ሁሉ አድርሰዋል ማለት ነው። ስለዚህ ይሄ በየደረጃው ያሉ አካላቶች እንዲያስፈጽሙ፣ ህዝበ ክርስቲያን እንዳይንገላታ፣ እንዳይጎዳ ቦታው ለአገልግሎት ምቹ እስከሚሆን ድረስ እንደ አጠቃላይ ቦታው ላይ ከቅዳሴ ከቤተ ክርስቲያኒቱ አገልግሎት ውጭ ቦታው ላይ የፀበል አገልግሎት ማግኘት እንደማይቻል ተገልጿል። ወደ ቦታው የሚሄድ ሰው ከመንገላታት ውጭ ሌላ ትርፍ የለውም ማለት ነው። አንድ ወር ለሁለት ወር ሲዘጋ ለምሳሌ እዛው ያሉ ሰዎች አገልግሎት እያገኙ ነው የሚቆዩት። ጉዞ ይታገድና ጉዞ ይቆምና የህዝብ ፍሰቱ ይገደብና እዛ ያሉ ሰዎች ብቻ አገልግሎት እያገኙ ነው የሚቆዩት። አሁን ግን ጸበሉ ሙሉ በሙሉ ላልተወሰነ ጊዜ አገልግሎት መስጠት አይችልም። ስለዚህ ሁሉም ሰው ወደ ቦታው መሄድ አይችልም ማለት ነው፣ እኛም አንችልም። ብቸኛው አማራጭ መፀለይና እግዚአብሔርን መማፀን ነው። የሰይጣን ፈተና ሁል ጊዜ እንደቀጠለ ነው። እኛ እንደ ሰው ሰውኛ ጠዋት ጸለይን ማታ ደከመ ይብለን ልንተኛ እንችላለን። ሰይጣን ግን ሁል ጊዜ አይተኛም። ይሄ ቦታ ዓለም የሚድንበት ቦታ ስለሆነ ነው። በጣም ብዙ ሰዎች በዚህ ጉዞ ከኤችአይቪ በሽታ ድና መድረክ ላይ መስክራ በተነገራት መልእክት በተነገራት ነገር ቅዱስ ጊዮርጊስ እንደሚያድናት ከለዋ የተወገደላትን ነገር አይታ መድረክ ላይ ቆማ ነበር የመሰከረችው ባህር ፈለገ ህይወት ሆስፒታል መታ ስትመረመር ነፃነሽ ነው የተባለ። ሶስት ጊዜ ነው የተመረመረችው። በጣም ብዙ ሰዎች ከኤች አይ ቪ ድነዋል፣ ከካንሰር ድነዋል፣ ከኩላሊት ድነዋል፣ ከብዙ በሽታ ድነዋል። በዛ አገልግሎት ላይ ደግሞ ብዙ ጠውረድ እና ብዙ ፈተና ነበረው። አስራ ስምንት መኪና ነው የሄደው፣ በሰው ቁጥር ዘጠኝ መቶ ሀምሳ ሰው ነው የሄደው። ይህን ሁሉ ህዝበ ክርስቲያን ማሳረፉ በጣም ከባድ ነበረ። የገባንበት ሰዓት ምሽት ነበረ መኪናዎች መካኒካል ሰርቪስ የሚፈልጉ መኪናዎች ይበላሹ ነበረ ባለስቴራ ሲሰብር ጎማ ሲተኛ መንገድ ላይ መጠባበቅ ነበረ ተበታትኖ መሄድ ነበረ ይህን ሁሉ ሰብስቦ ማኔጅ ማድረጉ ከባድ ነበረ ህዝቡ ቦታው ላይ እንግዲህ እኛ አምስት መቶ ቆርቆሮ አዳራሽ አለን ያ ሁሉ አዳራሽ አልችል ብሎት ወደ አርባ አንድ ሰው ቤት ነበር ያሳረፍነው ይህን ሁሉ እየዞሩ መጠየቁ በራሱ በጣም ከባድ ነበር። እኔ እስካሁን ድካሙ እንቅልፉም ድካሙ ምኑም ምኑም አልወጣልኝ። በቃ ሰውነህ መቼም ስጋ እስከለበስክ ድረስ ስጋ ይደክማል። ስለዚህ እኔ አሁን በዚህ አገልግሎት የተከፉ ቅሬታ ያላቸው ሰዎች ካሉ እኛ ካስቀየምናቸው የበለጠ እግዚአብሔር ያደረገላቸው ነገር ስለሚበልጥ ከልብ የመነጨ ቅርታ መጠየቅ እፈልጋለሁ። ምክንያቱም ያንን ቦታ አይቶ ቂም ይዞ መለያየቱ በሰው ማዘኑም መነቃቀፉም ተገቢ ስላልሆነ ማለት ነው። ምንም ቢሆን እዛ ቦታ ላይ የደረሰ ሰው በነብስም በስጋ ምድኗል ብዬን ማም በስጋ ንስሐ ገብቶ ከስጋ ደዌ ተፈውሶ፣ ከካንሰር፣ ከኩላሊት፣ ከደም ግፊት፣ ከደም ማነት፣ ከደም ብዛት፣ ከጨጓራ፣ ከተለያየ በሽታ በሰው ዘንድ አይቻልም ከተባለላቸው በሽታ የዳኑ ብዙ ሰዎች አሉ። በአንኮክ ድረስ ሄደው ሕክምና አግኝተው ነገር ግን መዳን ያልቻሉ ዘጠና ፐርሰንት የደም ሲላቸው ያቆመ በአስር ፐርሰንት የሚንቀሳቀሱ ሰዎች መድረክ ላይ መድረክ ላይ ዶክሜንታቸውን ይዘው ሲመሰክሩ ነበር። ከዚህ የበለጠ ነገር የለም። በነፍስ ደግሞ ንስሐ ገብተው የነፍሳቸውና የስጋቸውን እጣ ፋንታ አይተው ብዙ ሰዎች ድነው ተፈውሰው መጥተዋል። ለዚህ ደግሞ ብዙዎች መስክረዋል። በቀደም ተከተል እዛም ቦታው ላይ የመሰከሩ ስቲዲዮም መጥተው የሚመሰክሩ ሰዎች ስለሚኖሩ ለህዝበ ክርስቲያኑ እናደርሳለን። ህዝበ ክርስቲያኑ ምስክርነቱን እየሰማ ለእኔም አንድ ቀን ይሆናል በማለት እንዲጽናኑ ነው የምፈልገው እኔ። ምክንያቱም ሰው ሰባ ዓመት ሰማንያ ዓመት ይኖራል፣ አንድ ቀን ነው የሚሞተው። ሁልጊዜ መላከ ሞት እየመጣ አያስፈራረውም። ስለዚህ በርሜል ቅዱስ ጊዮርጊስ ላይ ጸበሉ ከወጣበት ጊዜ ጀምሮ ለመሄድ ያሰቡና የተዘጋጁ ሰዎች ይኖራሉ፣ ግን አንድ ቀን አልሄዱም፣ አንድ ቀን ግን ይሄዳሉ እስካሁን ባለፈው አንድ ቀን አልሄዱም። ወደፊት በሚመጣው አንድ ቀን ግን እግዚአብሔር ለነሱ ወደ ህይወታቸው መጥቶ ምቹ ጊዜና ሰዓትን አመቻችቶ ስራውን በነሱ ላይ ሲጀምር፣ በነሱ ላይ ስራውን ሊገልጽ ሲፈልግ አንድ ቀን ይሄዳሉ። ስለዚህ ሰው በዚህ ልክ እንዲረዳው ፈልጋለሁ። ጉዞ ባለመኖሩ፣ አገልግሎት ባለመኖሩ፣ ጸበሉ በመዘጋቱ እጅግ አድርገን እናዝናለን እና ከዚህ የበለጠ ነገር ደግሞ ስለሌለ ቤተ ክርስቲያኒቷ ወይም ደግሞ ቦታው በርሚል ቅዱስ ጊዮርጊስ አገልግሎት እንዲሰጥ ቤተ ክርስቲያኒቷን በያሉበት ሀገር ሆኖ እርዳታና ድጋፍ ማድረግ ይችላሉ። 1230554 እደግመዋለሁ፣ አሸዋ ማዶ በርሚል ቅዱስ ጊዮርጊስ የቤተ ክርስቲያኑ ትክክለኛ አካውንት ነው። በዚህ አስራት በኩራታችሁንም ለመሰረተ ልማቱም ድጋፍ ማድረግ ለምትፈልጉት ሁሉ ገቢ ማድረግ ትችላላችሁ። ደረሰኙም በቴሌግራም ወደ እኛ ብትልኩ ወደ ሃይማኖት አባቶች ወይም ደግሞ ወደ ቤተ ክርስቲያኑ አገልጋይ አባቶች እንልካለን ማለት ነው፣ እናሳውቃለን። ስለዚህ በቀጣይ ጉዞ የሚኖርበትን ጊዜ ጸበሎ አገልግሎት መስጠት የሚጀምርበትን ጊዜ አገረ ስብከቱ በደብዳቤ ስለሚያሳውቅ እኛም ደብዳቤውን ይዘን ወደ እናንተ እንቀርባለን። ምናልባት ግን ያው ሰዎች በተስፋ እንዲቆዩ ያክል እንጂ ሁለት ወር ጊዜ ነው ያለው ሚያዝያና ግንቦት፣ ሰኔ ቢበዛ ሶስት ወር ማለት ነው። ሐምሌና ነሐሴ፣ እስከ መስከረም ጥቅምት ድረስ ዝናብ ነው፣ ጉዞ አይኖርም። እና መቼ ጉዞ ሊኖራል የሚባለውን ነገር እና ጥያቄ እኛም ስለማናውቀው በደብዳቤ ነው የምናሳውቃቸው ማለት ነው። መመሪያ ሲሰጠን፣ ለዛሬ የነበረን ቆይታ በእኔ በኩል ይህን ይመስል ነበረ። ጨርሻለሁ። ያላነሳሁት ወይም ያልመለስኩት ጥያቄ ካለ ዳግም መለሳለሁ። ለጠየቀ ጥያቄ ግን በቂ መልስ የሰጠው ይመስለኛል። መልካም አድማጮቻችን ተመልካቾቻችን እንግዲህ በጉጉት እናንተም ይሄንን ቃን እንድትጠብቁ እኛም ደግሞ የበላይ ኃላፊያችን የበላይ ማህበሩን የሚመራው ተጠያቂነታችንም ቤተክርስቲያንቷ ስለሆነች ቤተክርስቲያንቷ በሰጠችን ትእዛዝ መሰረት ነው ስትለን እንሄዳለን። ቁሙ ስንባል ደግሞ እንቆማለን። ምክንያቱም የበላይ ኃላፊያችን ትእዛዙን የምሰጠን ፈቃዱን የሚሰጠችን ቤተክርስቲያን ስለሆነ ከቤተክርስቲያን አባቶች ስር ሆነን ትእዛዙን በመቀበል የምናገለግል ይሆናል። እንግዲህ ሁላችሁም በያላችሁበት ሆናችሁ በተለይ በስልክ በመደወል የጉዞ ቀን መቼ ነው መቼ ነው የሚጀምሩ ለምትሉ ሰዎች ይሄ መልስ ይሆናቸዋል ብዬ አምናለሁ። እንግዲህ በቀሪ በሰማዕቱ በቅዱስ ጊዮርጊስ የጠበል ድንቅ መሰክርነት እንዲሁም ደግሞ ብዙ ሌሎች ቅዱሳን ገዳማት አሉ። ያው የበርሜል ቅዱስ ጊዮርጊስ ጉዞ አድካሚ ስለሆነና እና ጉዞ ረዥም ጊዜ ስለሚወስድ ሌሎችንም ቅዱሳን ገዳማት ማህበሩ ከዛሬ ስድስት ሰባት ዓመት በፊት ስናዘጋጃቸው የነበሩትን መንፈሳዊ ጉዞዎች ልናደርግ አልቻለም። ምክንያቱም ረዥም ጊዜም ስለሚወስድ ወደዚህ ቦታ ነበረ ብዙዎቻችን ስንሄድ የነበረው። ነገር ግን ብዙ ደብዳቤዎች አሉ ብዙ ገዳማት አሉ የምናስተዋውቃችሁ። በቀጣይ መርሃ ግብር በሰፊው የብዙ ገዳማት እንዳሳ እናደርጋለን። እናንተ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ከወንድማችን ከአላየ ጋር ይህንን ፕሮግራም ያዘጋጀ ስናቀርብላችሁ ቆይተናል። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ ቸር ሰንብቱ።